ስላሙ ዓለይኩም ወረህመቱላሂ ወበረካቱ። ወንድማችን እዚያ አንድ ጥያቄ ይጠይቃል። ምን ይላል? ሁሱ በአላህ እንዳታልፈ ይመልስልኝ። ወንድ ልጅ በእድሜ የምትበልጠውን ሴት ማግባት ይችላል ወይ? ምን ችግር አለ? ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ያገባት የመጀመሪያ ሚስታቸው በእድሜ እንደምትበልጣቸው ይታወቃል። እናታችን ኸዲጃ ረድየላሁ አንሃ እና ችግር የለውም። ለትዳር መስፈርት እድሜ አይደለም።

ለሃይማኖቱ ብለው የሚያገቧት አሉ አሉ ከዚያም ነቢያችን ስለ ላ ስለም የራሳቸውን መርጫ ሲያስቀምጡ ድን ያላትን አግባና እድለኛ ሆናሉ። ነቢያችን ስለ ላ ስለም እና ይህ ነው ድን እና አክላቅ እስካላ ድረስ ይችል ስምና፣ አልሐምዱላ ረብልሚን ሰላቱ ሰላሙ አላ ረሱላ ስላ ላ ስለም። ወንድሞች እህቶች፣ ዛሬ ደግሞ ሌላኛው ምንድን ነው የአጥንት መሳሳት በሐኪም ቤት የሚባለው ወይንም ደግሞ ካርትሌጅ እና አጥንቱ መሀል የዘይት ማለቅ የሚባል ነገር አለን። ሌላው ደግሞ ምንድነው? የዲስክ መንሸራተፍ። ለሶስቱም የሚሆኑት አንድ ላይ መድኃኒቶች በጣም ቀላል የሆኑ በአካባቢያችን የሚገኘው ሞክራችሁ፣ ደግሞ እውነቱን ነው የምላችሁ፣ ሞክራችሁ ትክክለኛ ሪያሊቲ የሚታገኙትን ነገር ልንገራችሁ። ይሄ ምንድነው? ከዘንጀሚል አንድ ማንኪያ ታደርጋላችሁ። ዘንጀሚል አንድ ማንኪያ። ከዚህ ደግሞ ፌጦ፣ ፌጦ አንድ ማንኪያ ታደርጋላችሁ። እቺ ደግሞ እርድናት ግማሽ ማንኪያ ነው ግማሽ ማንኪያ ነው የሚደረገው። ከዚህ ደሞ ጥቁር አስሙድ ናት ጥቁር አስሙድ አንድ ማንኪያ። ከዛ ደሞ እዚህ ላይ ያልጠቀስኩት አንድ ሌላው ምንድነው ሰሊጥ ሰሊጥም አንድ ማንኪያ ትጨምራላችሁ። ከዛ ሁሉንም አንድ ላይ ካረጋችሁ በኋላ አንድ ብርጭቆ ወተት የሚፈላ